እንግዲህ ሊዲያም በጣም እየተናደደች ባለችበት ሰዓት ያው ፍቅር ሲጠብቋት ሲጠብቋት አልመጣችም። ስለዚህ እንደ ጠፋች እና እንደ ታፈነች ተረድተዋል ማለት ነው። በቀለም እንግዲህ ባርኮቴ ጋር ይደውልና ብር ማስገባት እንዳለበትና እህቱ ደህና እንደሆነች እንግዲህ ነግሮታል። እንዲሁም ፍቅር ደግሞ አብራቸው ድራማዋን መስራት ጀምራለች ከነ በቀለ ጋ ማለት ነው። ምክንያቱም ይህን ያክል ብር በሷ ኬዝ ወይንም ደግሞ አደይን እንደዚያ ስላደረገቻት በእሷ ምክንያት እንደተያዘ ሳይሆን እንደዚህ ሌሎች ሰዎች እንደያዟት ነው እንጂ በቀለና ንጉስ ጋር እንዳለች በፍጹም አልተናገረችም። ምክንያቱም ከተናገረች የራሷ ጥፋት ስለሆነ ማለት ነው። አደይን እንደዚያ በመጀመሪያ ያሳፈነቻት፣ እንዲሁም ደግሞ ያልወሰደችውን ሀብል ወስዳለች በማለት ራሷ ያቀናበረችውን ሴራ ወደ አደይ ስላደረገች አሁን ከነሱ ጋር ነኝ ብትል ከነ በቀለና ከነ ንጉስ ጋር ነኝ ብትል ነገሮቹ ስለሚጋለጡባት እኔ አላቃቸውም በጣም ክፉዎች ናቸው። ስለዚህ እባክህን ወንድሜ መተሃውጣኝ በማለት ተናግራለች። ስለዚህ ድራማውን አብራ ከእነሱ ጋር መስራት ጀምራለች ማለት ነው። በቀለ ደግሞ ለገንዘብ ሲል ምንም ነገር እያደርጋል ያለችው ፍቅር በራሷ አንደበት ነበር ማለት ነው ስለዚህ አሁን ላይም ያንን ብር ቢያስገባለትም እንደገና ደግሞ ሌላ ነገር ሌላ ነገር ለማድረግ ይፈልጓል ማለት ነው። ምክንያቱም ይህን ያክል አንቺ ለእኔ ብር ማንጣት ከቻልሽ፣ ወደፊትም የገቢ ምንጭ ነው የማደርግሽ። ያለንበትን ቦታ እንቀይራለን፣ ስለዚህ አለቅሽም በማለት ተናግሯል። ንጉስም ብሩን ብሩን አስገብቶልሃል ስለዚህ ለምንድን ነው የማትለቃት ልቀቃት በቃ በማለት እንግዲህ ንጉስም ተናግሮ ነበረ እንዲሁም ንጉስ ጋር አደይ ተገናኝተው ነበር አደይ ፍቅር ያለችው ከእናንተ ጋ ነው ከንጉስ እና ከአንተ ጋ ነው ስለዚህ ለምንድን ነው የማትለቋት ወይንስ ደግሞ ፍቅር ከእናንተ ጋ ሆና በባርኮቴ ላይ ድራማ እየሰራችሁ ነው ይህ ነገር አያዋጣችሁም ፍቅር ከእናንተ ጋር ካለች ሌላ ነገር ሳይመጣ ልቀቋት፣ በማለት እንግዲህ አደይም ተናግራ ነበረ። አደይ እንዳየችውና ፍቅር ከነሱ ጋር እንደሆነች ጠርጥራለች፣ በማለት እንግዲህ ንጉስ ለበቀለ ይነግረዋል። በቀለ ደግሞ እንዴት እንደዚህ ይሆናል በማለት በጣም ተናድራል ማለት ነው። ስለዚህ ፍቅር ደግሞ ይህ ማለት እኮ ያ እኔን የመያዝና እኔን የማፈን አደይ የእሷ እጅ አለባት ማለት ነው በማለት እንደውም ወደ ጥፋት ወስዳ አደይን ጥፋተኛ ለማድረግ እየሞከረች ነው። በቀለ ግን እንደዚህ አላላ እንደዚህ አላሰበም ማለት ነው። ምክንያቱም አንቺ ግን እየሆንሽ አረመኔ ነገር ነሽ። እንደዚህ አድርገሻት ያው ሁሉ ግፍ ነገር ሰርተሽባት እንኳን አሁን አደይን አንቺን ትፈልግሻለች፣ አንቺን ታስታውስሻለች፣ ልቀቋት እያለች ጭራሽ ስላንቺ ትሟገትልሻለች። አንቺ ግን እየሆንሽ አረመኔ ነገር ነች ጦጣ፣ በማለት እንግዲህ ተናግሯታል ማለት ነው። እና ሌላው ደግሞ ሊዲያ ነች። ሊዲያ እንግዲህ ኤላ ጋ መሄዱን አብዝተዋለች። ምክንያቱም ከፍቅር ጋር ስለተጣላች እሱም ምክንያት አድርጋ ደግሞ ኤላ ጋ በመሄድ በማረፍ ላይ ትገኛለች ማለት ነው። እንደውም አድራለች። ስለዚህ ለምለም ግን የእሷ መንጣትና የእሷ ቅርቤታና ኤላ ቅርቤታ ምንም ያልጣማት ለምለም ደግሞ ለምንድን ነው ከዚህ የምትመጩ አርፈሽ የማትቀመጩ ለምንድን ነው? በማለት እንግዲህ ከሊዲያ ጋር ተጋጭተው ነበረ ማለት ነው። እሷ ደግሞ አንቺ ለምን አርፈሽ የሰው ቤት ስራሽን ለምን እዚው አሰሪም ሲቀጥል በምትሰሪበት በነበረበት ሰዓት እንግዲህ አንዱን ዘበኛ ይዘሽ ለምን አላገባሽም? በዚህም አቧራ በዚህም አቧራ ነገር ነች ስለዚህ አመዳም ነገር ስለሆንሽ እንዴት ኤላ ጋር አንቺ ትሆኛለሽ በማለት እንግዲህ ያው ለምለምን አጣጥላ ስትናገር አይተናል ማለት ነው። ለምለም ደግሞ በጣም እራሷን ማስከበር እራሷን ምንትን ማለት ትችላለች ማለት ነው ያው አደይንም በባለፈው ነገሮች ሁሉ ወደ አንቺ ሲመጡ የውሸት ነገሮች ሁሉ ሲንጎደጎዱብሽ ለምን ዝምት ያለሽ? ራስሽን በራስሽ ማስከበር ግዴታ አለብሽ። ስለዚህ ዝምታሽ እንደው ምንም አይሆንም በማለት እንግዲህ አደይን ተናግራ ነበር። ስለዚህ ለምንም ደግሞ ለራሷ እጅግ በጣም ጎበዝ ታውቃለች ማለት ነው። ስለዚህ ምን አደረገቻት? አስፈራራቻት ማለት ነው። ከዚህ በኋላ እዚህ እንደዚህ አይነት ቃል ስትናገሪና በኔ በኤላ ስትመጭብኝ እኔ ዝም አልልሽም፣ በዚህ በያዝኩት ነገር ነው አንገትሽን የምለው በማለት በማስፈራራት እሷም ደንግጣ እወጣልሽ አለሁ በማለት እንግዲህ ሌዲያ በጣም ፈሪ ስለሆነች ወታለች ማለት ነው። ስለዚህ እንግዲህ ፍቅር ሌላ ቦታ ደግሞ ሊወስዷት ነው። አሁንም ባርኮቴ ምን ገጥመው ነው የሚለው። እንግዲህ የባርኮቴ እናትም አደይን ደውላ አናግራት ነበር። ምንም ያክል ፍቅር ክፋት እንደምሰራ እናትየዋ ታውቃለች ማለት ነው። ስለዚህ እባክሽን አደይ፣ ምንም አይነት ነገር ክፋት ብሰራ የፍቅር ነገር አደራ። ምክንያቱም አንቺ በጣም ጎበዝና ታማኝ ልጅ ነች። ስለዚህ ሁሉ ነገርን ቤቴን ሁሉ ነገርን ትችልሽ በላፊነት የልኩት ላንች ነው። ስለዚህ ፍቅር የሆነ ነገር ብታደርግም እባክሽን የልጅነት ጉዳይ ነው እና እባክሽን ቻያት በማለት እንግዲህ ስለ ልጃቸው ስለ ፍቅርም ስለ ጥፋቷም ስለ ምንም ሲናገሩ ነበር። ግን ደግሞ አንቺ ልክ እንደ ቤተሰብ ነሽ፣ ባይተዋርነት አይሰማሽ እንደ ቤተሰብ አንድ አካል ነሽ እና እኔ በጣም ነው የማከብረሽ እና እባክሽን አደራ በማለት እንግዲህ እናት ለአደይ አስጠንቅቃለች። ከዚያ ቤት እንደወጣ ሳይ እንደወጣች እንዳወቀች ግን እንደተመለሰች ነው አሁን የቆጠረችው ማለት ነው። ስለዚህ እንደዚያ ነገሮች ተናግራለች ማለት ነው። አደይ ደግሞ እንደዚህ ስላለቻት እጅግ በጣም ከብዷታል ማለት ነው። በመጀመሪያም በነገራችን ላይ የፍቅር ስራ ሳያማርራት ቀርቶ ሳይሆን በባርኮቴና እንዲሁም ደግሞ በባርኮቴ እናት ቃል እንደቆየች በነሱ መልካምነት በነሱ ትዕግስት እንደቆየች ደጋግማ ተናግራለች ማለት ነው። ስለዚህ ለዚያ ነገር ስትል ደግሞ አሁንም ደግሞ ከበቀለ ጋር ተጋፍታ እውነት ለመናገር እውነቱን ያለውን ነገር እንዲናገርና ሳይሆን ፍቅርን ካለችበት ቦታ እንድትወጣ ማድረግ እና መጣር እንዳለባት እንግዲህ ውስጧን እያሳመነችው ትገኛለች ማለት ነው፣ አደይ ማለት ነው። ስለዚህ አደይ አንደኛ ስለ ፍቅር እጅግ በጣም ታስባለች። እንደዛ ብታደርጋት ስንት ነገር ብታደርጋትም ያው ልጅነት ነው ብላ ስለምታስብ ማለት ነው። ግን እንደዚያም ሆኖ ግን አሁን ላይ በፍጹም ምንም ያው ተመልሳ እያው ነች ማለት ነው። ፍቅር ይብን እንኳን ከዛ ቦታ ብታወጣትና ደና ብትመጣ ተመልሳ አደይን ከመጉዳት ወደ ኋላ አትልም ብዬ አስባለሁ ማለት ነው። እና በክፍል ሰላሳ አምስት ሁላችንም በጉጉት የምንጠብቀው ይሆናል። አንዳንዴ ሰው የዘረውን ያጭዳል የሚባለው ለዚህ ነው ማለት ነው። ፍቅር በአደይ ላይ ያደረገችው ነገር አሁን በራሷ ላይ እየሆነ ይገኛል ማለት ነው። ምንም ይሁን ምንም የሰው ልጅ በሄርንበት በቻልነው መጠን ጠቃሚ ስራዎችን ብንሰራ መልሶ ስለሚከፍለን እሱን ማድረግ አለብን ብዬ አስባለሁ ማለት ነው እና ውድ ቤተሰቦች